የኩላሊት ንቅለ ተከላ በምን ለው የኩላሊት ንቅለ ተከላ ላይ መናገር እፈልጋሉ። ይህ ሁለት ዓይነት ነው። በሕይወት ያሉ ዘመዶች ኩላሊት ተተካትን እና የሞታ አካል ሰጪ ተተካትን ሁለቱም ብዙ አስተማማኝ ነገሮች አላቸው። ስለዚህ በአጠቃላይ ሲባል ደንበኛው ሕመምተኛው ሲያገኝ፣ ለምሳሌ ከ18 እስከ 60 ወይም 65 ዓመት ዕድሜ ያለው ወጣት ተቀባይ ሲኖር ኩላሊት ተተካትና ያቀርባል። ይህ ይህለንድ እንግዲህ ያሉ በመጨረሻ ደረጃ ያለ የኩላሊት በሽታ ህመምተኞች ምርጥ አማራጭ ነው የምንለው። የስኮት ለዚህ ዓላማ ሰጪዎች እንፈልጋለን እና የደም ማስተላለፍ አጠቃላይ መመሪያዎችን እንከተላለን። እንደ ደም ቡድን ተመሳሳይነት እጅግ አስፈላጊ ነው። ከዚያ በላይ ሰጪው ደህንነቱ እና ተቀባዩ ደህንነቱ እንዲረጋገጥ ብዙ ሙከራዎችን እንደምንፈጽም፣ ከሰጪው ጋር አደጋ አንወስድም። በአጠቃላይ የበሕይወት ዘመዶች ኩላሊት ተተካትና ውጤቶች ጥሩ ናቸው። የአንድ ዓመት ተተካ እንደምትኖር እና የአንድ ዓመት ህመምተኛ እንደምትኖር ከዘጠና አምስት በመቶ በላይ ነው እና የአምስት ዓመት ተተካ እንደምትኖር እና የአምስት ዓመት ህመምተኛ እንደምትኖር በዘጠና ነው። ስለዚህ በጥንቃቄ ሥራ ሲደረግ እጅግ ጥሩ ውጤት አለው እና የሰቺው ምክንያቶችም ሚና ያላቸው ናቸው። ሰቺውን በጥንቃቄ መምረጥ አለብን። በተመረጠ መልኩ እንደሚሆን ዘመዶች መሆን አለባቸው እና የደም ቡድን ተመሳሳይነት መኖር አለብን። በተጨማሪም ብዙ ምክንያቶች አሉ እና ይህ ከዚህ ንግግር ውስጥ ወደ ላይ ይሄዳል። እጅግ ጥንቃቄ የሚያስፈልገው ሥራ ነው። ሰጪውን ማምረጥ ላይ እጅግ ጥንቃቄ ማድረግ አለብን። የታመመ አካል ሰጪ አንድ አማራጭ ነው። ይህም እጅግ ጥሩ አማራጭ ነው። ለአንዳንድ ምክንያት ሕይወታዊ ዘመዶች ሰጪዎች የሌላቸው ታካሚዎች ይዞ ይጠብቃል። ስለዚህ ይህ ተስማሚ ነው እና እዚህ ደግሞ ከሰቺው ጋር የተያያዘ በርካታ ምክንያቶችን እንመለከታለን። የኢስኬሚያ ጊዜ ከጠቃሚ ምክንያቶች መካከል አንዱ ነው። የእኔ ቴሲስ በሞተ አካል ሰጭ ተለዋዋቾች ላይ ነበር። ስለዚህ የኢስኬሚያ ጊዜ ቅርብ ጊዜ ውስጥ የተቀበለ አካል እንደሚሆን የኩላሊት መክፈል እንደሚሆን ውጤቱ ይሻላል። እዚህ የደም ቡድን ተመጣጣኝ ነ እና ክሮስ ማች የምንለውን ስድክ ክሮስ ማች እንመለከታለን። ውጤቶች በትንሽ ጥሩ ናቸው። በእርግጥ ከዳያሊስ አማራጭ ይሻላሉ። ነገር ግን 90 እስከ 95 በመቶ ዓመት አንድ ዓመት የተቀበለ እና የታካሚ እንደሚኖር ነው። ስለዚህ ይህ በኩል መጠን ጥሩ ነው። ብዙ ታካሚዎቻችን በሞተ አካል ሰጪ ዝርዝር ላይ እንደሚሰሩ ማየት እንደምን መኛ እና እንደምን ደስ እናየዋለን። ስለዚህ ይህ አስፈላጊ መንገድ ነው።